የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁን ልትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና አፋ መካከል የሚደረገው ውጊያ ዛሬም ቀጥሏል ከባህር ዳር ጎንደር መንገድ ለሁለተኛ ቀን የተዘጋ ሲሆን በሌላ በኩል የብልጽግና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለአስቸኳይ ስብሰባ ባህር ዳር ገብተዋል። አገዛዙ በአፋር በኩል ከፍተኛ ጦርን እያስጠጋ እንደሚገኝ የመረጃ ምንጮች ተናግረዋል። በዝርዝር በቀዳሚነት እናየዋለን። በአማራ ክልል በቀጠለው ጦርነት ምክንያት 6154 ትምህርት ቤቶች መፍረሳቸው ተሰማም። በክልሉ ከሚገኙ 1169 ትምህርት ቤቶች ውስጥ 2445ቱ ተዘግተዋል ተብሏል። መመዝገብ ከነበረባቸው 74 ሚሊዮን ተማሪዎች ውስጥ ደግሞ 4 ሚሊዮን ያህሉ እንዳልተመዘገቡ ተሰምቷል። በዝርዝር እናየዋለን። የአሜሪካው ፕሬዚዳንት ትራምፕ 300 የብሔራዊ ዘብ ወታደሮች በቺካጎ እንዲሰማሩ አዘዙም። ፕሬዚዳንት ዶናልድ ትራምፕ በቺካጎ ከቁጥጥር ውጭ የሆነ ወንጀል ነው ሲሉ የገለጹት ሁኔታ የሚቆጣጠሩ 300 የብሔራዊ ዘብ ወታደሮች ለማሰማራት ትእዛዝ ሰጥተዋል። ይህም መነጋገር ያሁኗል። በዝርዝር እናየዋለን። የእስራኤሉ ጠቅላይ ሚኒስትር ቤናሚን ኔታንያሁ በጋዛ የታገዙ ዜጎች መለቃቸው በመጪዎች ቀናት አሳውቃለሁ ብለ ተስፋ እንደሚያደርጉ ተናገሩ። ጠቅላይ ሚኒስትሩ በቴሌቪዥን በሰጡት መግለጫ ሐማስ ትጥቁን ይፈታል፣ እንዲሁም ጋዛ በቀላልም ሆነ በከባድ መንገድ ከወታደራዊ ኃይል ነፃ ትሆናለች፣ ይሳካል ሲሉ ተደምጠዋል። አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያሁላችሁም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ከባህር ዳር ጎንደር መንገድ ለሁለተኛ ቀን የተዘጋ ሲሆን የብልጽግና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደሞ ለአስቸኳይ ስብሰባ ባህርዳር ገብተዋል። አገዛዙ በአፋር በኩል ከፍተኛ ጦርን እያስጠጋ እንደሚገኝ የመረጃ ምንጮች ይፋ አድርገዋል። በክልሉ ወሎ ቀጠና የፋኑ ኃይሎች የከፈቱትን መጠነ ሰፊ የተቀናጀ ማጥቃት ተከትሎ አገዛዙ ተሸንፎ የወጣባቸውን አካባቢዎች መልሶ ለመቆጣጠር በሚል ከፍተኛ ወታደራዊ ስምሪት እያደረገ እንደሚገኝ የመረጃ ምንጮች ለኢትዮ ኒውስ አረጋግጠዋል። የፋኑ ኃይሎች ዛሬም ድረስ ወልዲያ፣ ደሴ፣ ሐይቅና ሌሎች ከተሞችን ከበው ይዞታቸውን እያጠናከሩ መሆናቸውን የተናገሩት ደግሞ የፋኑ የመረጃ ምንጮች ናቸው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በዘመቻ አደማ ላይ ተከታታይ የማጥቃት ውጊያ ከአገዛዙ ነፃ በወጣቸው አካባቢዎች አካባቢ ሰፊ የህዝብ ውይይት በማድረግ አስተራራይ መዋቅሮችን እየዘረጋና እያጠናከረ እንደሚገኝ ይፋርጓል። አገዛዙ ብልጽግና በኩሉ ባለፉት ተከታታይ ቀናት በፋኑ ኃይሎች የደረሰበት ሸንፈት ተከትሎም የለቃቸውን አካባቢዎች መልሶ ለመቆጣጠር የመድፍ ድብደባና ከፍተኛ ወታደራዊ ሰምሪት እያደርግ እንደሚገኝ የኢትዮንስ የመረጃ ምንጮች አረጋግጠዋል። በዚህም ከድሮን ቅኝት በተጨማሪ ከትላንት ጀምሮ ዛሬም ድረስ በአምባሰድ ከፍተኛ ስፍራዎች የረጅም ርቀት የመድፍ ድብደባ ማድረጉን ነዋሪዎች ተናግረዋል። በተለይም ከሀይቅ ከተማ ዙሪያ ተውለደሬ ወረዳ ሆኖ ወደ አምባ አስር ተራራማ አካባቢዎች ማለትም ወደ ጎልቮ ኬንተር ሮቢት እና ውጫሌ ዙሪያ የመድፍ ድብደባ መቀጠሉ ታውቋል። በመድፍ ድብደባው የደረሰው ጉዳት አላወቅንም ያሉት የአካባቢ ነዋሪዎች ተከታታይ የሚተኮሰው የመድፍ ድምጽ ግን ነዋሪውን የረበሸው ሆኗል ሲሉ ስጋታቸውን ተናግረዋል። በቀጠናው ከበባ ውስጥ ከሚገኙት ደሴና ወልዲያ በተጨማሪ ከሀይቅ እስከ ወልዲያ ያለው ሰፊ ቀጠናም በፋኖ ቁጥጥር ስር መሆኑን፣ አገዛዙ በደሴና ወልዲያ መካከል መንቀሳቀስ አልቻለም ሲሉ ነው የመረጃ ምንጮች ጨምሮ የነገሩ በተያያዘ አገዛዙ ቦሎ ቅጥናም በፋኖ ቁጥጥር ስር ወደሚገኙ አካባቢዎች ለመዝመት በአፋር በኩል ከፍተኛ ጦርን እያስጠጋ እንደሚገኝ መረጃ አምጮት ተናግረዋል። ከደሴ ወደ ወልዲያ መንቀሳቀስ ያልተቻለው ያገዛዝ ጦር አሁን ከአፋር በሐራ በኩል ወደ ወልዲያ ከሚያደርገው እንቅስቃሴ በተጨማሪ ከአፋር በድሌ ሮቃ እንዲሁም ጊራና በኩል ወደ ሀብሩ ቀጠና ከፍተኛ ወታደራዊ ስምሪት እያደረገ እንደሚገኝ የአካባቢው የቴዮኒስ የመረጃ ምንጮች ተናግረዋል። በሌላ በኩል የፋኖ ያሎች ያወጡትን መግለጫ ተከትሎ ከባህርዳር ወደ ጎንደር የሚደረገው የትራንስፖርት አገልግሎት ለሁለተኛ ቀን ተቋረጥ የመረጃ ምንጮች አረጋግጠዋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በዚህ መስመር እየተፈጸመ ያለውን የዘርፋና እገታ በተመለከተም የድርጊት ፈጻሚዎች ላይ እርምጃ ለመውሰድ ሲባል ላልተወሰነ ጊዜ መንገዱ እንደሚዘጋው መግለጫ ማስታወቁ የሚታወስ ሲሆን ይህን እንቅስቃሴ የተከትለውም ከባህርዳር ጎንደር የትራንስፖርት እንቅስቃሴ ለሁለተኛ ቀን ተቋርጧል ብለዋል ነዋሪዎቹ። በሌላ በኩል የብልጽግናው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለአስቸኳይ ስብሰባ ባህር ዳር ገብተዋል ተብሏል። ተመስገን ጥሩነህ የክልሉ ፖሊስ ሪፎርም ስራ ህንፃ ምረቃ በሚል ሽፋን ባህር ዳር መግባታቸውን ያገዛዙ ሚዲያዎች ቢዘግቡም ዋና የጉዟቸው አላማ ግን አስቸኳይ ስብሰባ ለማድረግ ሲሉ የመረጃ ምንጮች ተናግረዋል። በባህር ዳር አቫንቲ ሆቴል ይደረጋል የተባለው አስቸኳይ ስብሰባ አቶ ተመስገን ጥሩነህ የመሩትና አቶ አረጋ ከበደ የክልሉ የብልጽግና አካባቢነች የሚገመገሙበት የሚገመግሙበት ይሆናል ሲሉም የመረጃ ምንጮች አክሎ ተናግሯል። ከቀናት በፊት የአገዛዙ ጦር ምክትል ኤታማዦር ሹም ጀነራል አበባው ታደሰም የጸጥታ ግምገማ አድርገው መመለሳቸውን ያስታውሱት የመረጃ ምንጮች አቶ ተመስገን ጥሩነህ በኩላቸው ያረጋ ከበደን የብልጽግና አመራር ፖለቲካዊ አሰላለፍና ቁርጠኝነት ይገመግማሉ ሲል ተናግረዋል። በዚህ መድረክ ላይ ጄኔራል አበባው ታደሰም ዛሬ በፎቶግራፍ መታደማቸው ተረጋግጧል። የፋኖ ኃይሎች አደረጃጀቶቻቸውን እያጠናከሩና ከፍተኛ ድል እያስመዘገቡ መቀጠላቸውን የብልጽግና ከፍተኛ አመራሮችና የአገዛዙ ጦር አዛዦችም ድንጋጤ ውስጥ መክቷቸዋል ያሉት የመረጃ ምንጫዎች የፋኖ ኃይሎች አደረጃጀቶቻቸውን እያጠናከሩና ከፍተኛ ድል እያስመዝገቡ መቀጠላቸው የብልጽግና ከፍተኛ አመራሮችና የአገዛዝ ጦር አዛዦችን ድንጋጤ ውስጥ ከጥቷል ያሉት የኢትዮኒስ የመረጃ ምንጫዎች ፋኖ እየጠነከረ ያለው ከራሳችን ከክልሉ የብልጽግና አመራር የጸጥታ አካላት መረጃ ስለሚያገኝ ነው በሚል ግምገማ እንዲደረግ ተወስኗል ብለዋል። በተያያዘ ማቶ ተመስገን ጥሩነህ በተገኙበት መድረክ የክልሉ ፖሊስ ኮሚሽን ጠቅላይ መምሪያን ኃላፊ ዘላለም መንግስቴ የጸረ ሰላም ሲሉ የጠሯቸውን ኃይሎች በራሳቸው አቅም ለመከላከል የሚያስችል አቅም እየፈጠረ ነው ነው ሲሉ ተደምጠዋል። በአማራ ክልል በቀጠለው ጦርነት ምክንያት 6154 ትምህርት ቤቶች መፍረሳቸው ተሰማም። በክልሉ ከሚገኙ 11 ሺህ በላይ ትምህርት ቤቶች ውስጥ 2445 ያሉት ተዘግተዋል ተብሏል። ተማሪዎችን መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥ ደግሞ 3.96 ሚሊዮን የሚሆኑት አልተመዘገቡም ተብሏል። የክልሉ የብልጽግና ትምህርት ቢሮም የክልሉን የትምህርት ሁኔታ የሚመለከት ዓርብ መስከረም 23 ቀን 2018 ዓ ም በአዲስ አበባ ከተማ ባዘጋጁት መድረክ ከፍተኛ ቁጥር ያላቸው ትምህርት ቤቶች መዘጋታቸውን የኢሚግሬሽን ቢሮ ኃላፊ የሆኑት መንገሽ ፈንታው በይፋ ተናግሯል። አገዛዙ ስለ ትምህርት የሚወያየውና የክልሉ የአጠቃላይ ከተሞችን መቆጣጠር ባለመቻሉ የድነት ስጋት አለ በሚል የክልሉ ትምህርት በተመለከተ በአዲስ አበባ ከተማ የውይይት መድረክ ማዘጋጀቱ ሁን የተሰማው እስከ መስከረም 2 ቀን 2018 ዓ ም ያለው መረጃ የገለጹት ኃላፊው በክልሉ ካሉት 1169 ትምህርት ቤቶች ውስጥ 8624 ወይም 78 የሚሆኑት ብቻ ተማሪዎችን መዝግበዋል ብለዋል። ምንም እንኳን ኃላፊው ተማሪዎች መዝግበዋል ያሏቸው ትምህርት ቤቶች ትምህርት መጀመራቸውን ባያረ አረጋግጦም በአብዛኛው አካባቢዎች መከላከያ ሰራዊቱ ራሱ ተማሪዎችን መዝጋቢ ሆኖ መታየት ተሰምቷል። ነገር ግን 2445 ትምህርት ቤቶች አሁንም ድረስ ዝግ መሆናቸውን የተናገሩ ሲሆን ከእነዚህ መካከልም 1400 ትምህርት ቤቶች ከታለመላቸው ዓላማ ውጭ እየዋሉ መሆናቸውን አውቀናል ብሏል። በእርግጥም ጉዳዩን በዝርዝር ባይናገሩም ብልጽግና ለወታደራዊ አገልግሎት እየተጠቀሙባቸው ያሉ ትምህርት ቤቶች ከአንድ ሺህ በላይ ሳይሆን ጤና ጣቢያዎችን ጨምሮ አጠቃላይ የቤተ እምነቶችን ጨምሮ በአማራ ክልል ያሉትን ያጠቃላል። አገዛዙ በአማራ ክልል ትጥቅም ብቻ ብቻ ሳይሆን ቀበቶን ጭምር አስፈታለሁ የሚል በቀሰቀሰው ጦርነት ከሰብአዊ ጉዳት በተጨማሪ በርካታ መሰረተ ልማቶች እየወደሙ ይገኛሉ። በዋናነትም የውድመቱ ሰልባ የሆኑት ትምህርት ቤቶች ናቸው። ውድመቱ አገዛዙ ትምህርት ቤቶች ለሰራዊቱ ካምፕ በማድረግ በድሮን በጀቱ በመደብደብ ያደረሰው ቢሆንም አሁን ላይ ግን ትምህርት ለማስተማር የሚል ሐሰተኛ እንቅስቃሴ እያደረገ እንደሚገኝ ፋኖ ያሉ ሲናገሩ ቆይተዋል። በ2018 የትምህርት ዘመን መመዝገብ ከነበረባቸው የክልሉ ተማሪዎች ውስጥ 7.4 ሚሊዮን ነበሩ የተባለ ሲሆን 3.4 ሚሊዮን ወይም ደግሞ 4620 ያሉ ብቻ ተመዝግቧል። 3.9 ሚሊዮን የሚሆኑ ተማሪዎች ግን በአጠቃላይ ከ55 ፐርሰንት በላይ የሆኑት አልተመዘገቡም ተብሏል። የሰሜኑን ጦርነት ጨምሮ በክልሉ እየተካሄደ ባለው ጦርነት ምክንያት 6154 ትምህርት ቤቶች በአገዛዙ መፍረሳቸውና ብልጽግና ሪፖርት ያቀረበ ሲሆን ከእነዚህ ውስጥ 1980 የሚሆኑት በአሁኑ ወቅት በክልሉ እየተካሄደ ባለው ጦርነት ምክንያት እየፈረሱ እንደሆነ አስታውቋል። አጠቃላይ በክልሉ የሚካሄደው ጦርነት ትምህርት ቤቶች ጨምሮ በርካታ መሰረተ ልማቶችን እያወደመ ይገኛል። የአሜሪካ ፕሬዝዳንት ትራምፕ 300 የብሔራዊ ዘብ ወታደሮች በቺካጎ እንዲሰማሩ አዘዋል። ፕሬዚዳንት ዶናልድ ትራምፕ በቺካጎ ከቁጥጥር ውጭ የሆነ ወንጀል ሲሉ የገለጹት ሁኔታ የሚቆጣጠር 300 የብሔራዊ ዘብ ወታደሮች ለማሰማራት ትእዛዝ ሰጥተዋል። ቢቢሲ እርምጃው የመጣው የኢሚግሬሽን ባለስልጣናት በዲሞክራቶች የሚመራው ከተማ ተቃውሞ አስተናገዳቸውና ተሽከርካሪዎችን ሆምብ ተብሎ ከተገጨና አንድ የታጠቀች ሴትን ተኩሰው መምታታቸውን በተናገሩ ከሰዓታት በኋላ ነው ብሏል። ለሳምንታት በርካታ ግዛቶችና መሪዎቻቸው የትራምፕ ወታደር የማሰማራት እቅድ ስልጣን ያለ አግባብ መጠቀም እንደሆነ ሲገልጽ ቆይተዋል። የኢሉናይ አስተዳዳሪ ጃቢ ፕሪቲዝከር ትራምፕ ቀውስ ለመፈብረቅ እየሞከሩ ነው ብሏል። ወታደር የማሰማራት ዜና የተሰማው ሌላኛው ለዘብተኛ ግዛት የሆነው ኦሪገን ፖርትላንድ የሚገኘው የፌዴራል ዳኛም የትራምፕ አስተዳደር በግዛት ሁለት መቶ ወታደሮች ለማሰማራት የያዘው እቅድ ውድቅ ካደረጉ በኋላ ነው። ዳኛ ካሪን ኢመርጉት ትራምፕ ስለ ፖርትላንድ ያወጡት መግለጫም ከእውነት ጋራም ያልተገናኘ ያሉ ሲሆን እርምጃው ህገ መንግስቱን የጣሰ ነው ብሏል። ካሪን ሪገን ግዛት ፈቃድ አለመረጋጋት በወታደራዊ መንገድ ለመፍታት የሚወሰድ እርምጃ የግዛጅቱንና የሌሎችን ሉዓላዊነት አደጋ ላይ የሚጥል ነው ብለዋል። እርምጃው በከተማዋ ውጥረቱን የሚያባብስና ተቃውሞች እንዲጨምር የሚያደርግ ነው ማለታቸውንም ቢቢሲ ዘግቧል። የብሔራዊ ዘብ ወታደሮች ቺካጎ መረሳቸውን እስካሁን ግልጽ ባይሆንም እርምጃው በህግ ለመታደግ ግን ፍርድ ቤት ማምራቱ አይቀርም። ቺካጎ በዲሞክራቶቹ በሚመሩ ከተሞች በአወዛጋቢ ጋቢ ወታደር ማሰማራት እንቅስቃሴ ዋሽንግተን፣ ሎስ አንጀለስ፣ ሜምፈስ እና ፖርትላንድን በመከተል ኢላማ ውስጥ የገባቸው አዲሷ ከተማና ቢቢሲ ወታደር ማሰማራቱ ህጋዊና ና ህገ መንግስታዊ ጥያቄ የተነሱበት ሲሆን የብሔራዊ ዘብ ወታደሮች በተለምዶ በግዛት አስተዳዳሪዎች የሚሰማሩ ናቸው። መንግስት የአሜሪካ ጦር ለሀገር ውስጥ ጉዳዮች ማሰማራት ክፍለ ዘመን የተሻገረ ህግ ይከለክላል። ቺካጎ የኢሚግሬሽን ህግ አፈጻጸም ምክንያት በርካታ ተቃውሞች ያስተናገደች ሲሆን አብዛኛው የተቃውሞ ሰልፎች በአሜሪካ ኢሚግሬሽንና ጉምሩክ ባለስልጣን ቢሮዎች ላይ ተካሂደዋል። ቅዳሜ ዕለትም የትራምፕ ወታደሮች ለማሰማራት ትእዛዝ ከመስጠታቸው በፊት የአሜሪካ የድንበር ጥበቃ አባላት ከተቃዋሚዎች ጋር መጋጨታቸውን የአገር ውስጥ ደህንነት መስሪያ ቤትም ይፋ አድርጓል። በዚህ ሳምንት መጀመሪያ ትራምፕ ወታደራዊ መኮንኖችን ሲያነጋግሩ በአሜሪካ ከተሞች ላይ እየተደረገ ስላለው የወታደሮች ስምሪት ጠቅሰዋል። ለጦር መሪዎች የአሜሪካ ከተሞች ለወታደሮች የውስጥ ጠላቶች ለመዋጋትና አለመረጋጋት ለማስቆም የስልጠና መስክ እንዲሆኑ ያላቸውን ፍላጎት ተናግረዋል። ቺካጎን ጨምሮ በዲሞክራቶች የሚመሩት ከተሞች በጣም ደህንነት የለባቸው ስፍራዎች ናቸው፣ አንድ ባንድ እንፈታቸዋለን ብለዋል። ትራምፕ ወንጀልና የተኩስ ልውውጦችን በመጥቀስ ለአንድ ወር ያህል ወደ ቺካጎ ወታደሮች እንደሚልኩም ሲዝቱ ቆይተዋል። ባለፉት ሁለት ዓመታት በቺካጎ አሰቃቂ ወንጀሎች በጣም እንደቀነሱ መረጃዎች ያሳያሉ። ከጥር እስከ ሰኔ ባሉት ወራት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጽር የግድያ መጠን በአንድ ሶስተኛ መቀነሱን የወንጀል ፍትህ ምክር ቤት ያመለክታል ይላል ቢቢሲ። ይሁን እንጂ ከሌሎች የአሜሪካ ከተሞች ጋር ሲነጻጽር አጠቃላይ ወንጀል በቺካጎ ከአመዛኙ በላይ ወይም ከአማካቢ በላይ ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤናም ኔታናው በጋዛ የታገቱ መለቀቃቸውን በመጪዎቹ ቀናት አሳውቃለሁ ብለው ተስፋ እንደሚያደርጉ ተናገሩ። ጠቅላይ ሚኒስትሩ በቴሌቪዥን በሰጡት መግለጫ ሐማስ ትጥቁን ይፈታል፣ እንዲሁም ጋዛ በቀላል መሆነ በከባድ መንገድ ከወታደራዊ ኃይል ነፃ ትሆናለች ይሳካል ብለዋል። ሐማስ ባለፈው አርብ ከአሜሪካ የሰላም እቅድ መሰረት ታጋቾችን ለመልቀቅ ከተስማማ በኋላ የተሰማ ንግግር ሆኗል። ይህ የኔታናው ንግግር ነገር ግን ቡድኑ ትጥቅ መፍታትን በሚመለከት የተናገረው ነገር የሌለ ሲሆን በሌሎች ጉዳዮች ላይ መደራደር እንደሚፈልግ አስታውቋል። ሐማስ ቅዳሜ ዕለት እስራኤል በጋዛ የአየር ድብደባ ማካሄዷን ተከትሎ እልቂት መፈጸሟን እንደቀጠለች መሆኗን ገልጾ ዓለም አቀፉ ጫና እንዲደረግባት ማሳስቧል። በእስራኤልና ሐማስ መካከል ቀጥተኛ ያልሆነ የተኩስ አቁም ንግግር የፊታችን ሰኞ በግብጽ ሊጀመርም ቀጠሮ ተይዟል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስምምነቱን ለመፈጸም በሐማስ በኩል የሚፈጠርን መዘጌት አልታገስም ባይ ናቸው። ትራምፕ በትሩዝ ማህበራዊ ገጻቸው ላይ ባሰፈሩት ልጥፍ ሐማስ በፍጥነት መወሰን አለበት፣ አለበዚያ ሁሉም ስምምነት ይቋረጣል። ይህ በፍጥነት እናከናው ነው ብለዋል በኋላ ላይም እስራኤል የመጀመሪያውን ጦሯን የማስወጣት እርምጃ ተስማምታለች ሲሉ የጻፉ ሲሆን ይህም በአሜሪካ እቅድ ውስጥ የተቀመጡትን በተለያዩ ዙር የእስራኤል ወታደሮች ከአካባቢ የማስወጣት እርምጃ የሚያመለክት ይመስላል። አሜሪካ ባለ ሀያ ነጥብ የሰላም እቅድ ጦርነት በአስቸኳይ እንዲቆምና ሐማስ ስር ያሉ ሀያ ታጋቾች እንዲሁም ሞተዋል የተባሉን ጨምሮ እንዲለቀቁ ሀሳብ አቅርበዋል። በምትኩ በእስራኤል እስር ቤቶች ያሉ ፍልስጤማውያን ይለቀቃሉ ተብሎም ተቀምጠዋል። የእስራኤል መከላከያ በኤክስ ገጹ ላይ በወጣው መግለጫ ታጋቾችን ለማስለቀቅ የትራምፕ እቅድ የመጀመሪያ ምዕራፍ ተግባራዊ ለማድረግ ዝግጁ እንዲ እንዲሆን ትእዛዝ መተላለፉን ተናግሯል። የወታደሮቹ ደህንነት ቅድሚያ የሚሰጠው ጉዳይ መሆኑን አክሏል። ሐማስ የትራምፕን ዕቅድ ቢያንስ አንዳንድ ነጥቦች እንዲቀበል ግፊት እየተደረገበት ነው። በዚህም የተነሳ እሺ ግን የሚል ምላሽ በመስጠት ድርድር እንደሚፈልግ ጠይቋል። ቡድኑ በሕይወት ያሉ እንዲሁም የሞቱን ታጋቾች በሙሉ ለመልቀቅና ጋዛ በተማሩ መሪዎች ወይም ደግሞ አጠቃላይ ቴክኖክራትስ እንድትመራ ተስማምቷል። ነገር ግን የእስራኤል ቁልፍ ፍላጎት የሆነውን ትጥቅ መፍታት መቀበል አለመቀበሉን አልጠቀሰም። በጋዛና በእስራኤል መካከል አሁን ያለው የሰላም ጥረት በመጨረሻ ወደ ስምምነት ሊያመራ ይችላል የሚል በጥንቃቄ የሚታይ ትፋል ማለት ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።